በጥና ታመመች ወይዘሮ ማርታ ሰላምዬ እንደው ማርገዟን ስትሰማ ራሷን መቆጣጠር አቅቷ ታመመች ዳጣ ከባድ ውሳኔ ወሰነች ከዚህ በኋላ እዚህ ቤት መኖር አልፈልግም በቃ ይበቃኛል መሄድ አለብኝ ብላ ከዛ ከቤት ለመውጣት ወሰነች ከዛም አባቷን አናገረችው በፍጹም ከዚህ ከቤትማ አትሄጅም፣ ዳጣ ምን ሁነሽ ነው? ገና እኮ ምርመራውን አላካሄድኩም ብሎ አቶ ደረጀ ሲጠይቃት፣ አይ አባዬ በቃ እውነት ለመናገር እዚህ ቤት እንደው ዝም ብለው ሲያያችሁ በጣም ፍቅርና ፍቅር የተሞላበት ቤት ይመስላል። ነገር ግን ለካ እያስመሰላችሁ ነበር ማለት ነው፣ ፍቅር የለም። ስለዚህ ወደዛው ወደ ጎዳና ህይወቴ ብመለስ ይሻለኛል ብላ አለች። ቆይ ለምንድን ነው እንደዚህ የምትይው? በምን ምክንያት ነው ብሎ ሲላት ከዚህ በላይ ምንም አይነት ነገር መናገር አልፈልግም። መናገር ያለብኝን ነገር በቃ ተናግሬ ጨርሻለሁ። እንዴ አልገባኝም እኮ። ለምንድን ነገርኩህ እኮ አባዬ፣ በቃ በቃኝ ነው ምልክ። እንዴት ነው አንተ እትየኔ የመሰለች ሚስት ያለህ ሰላም ላይስ የምትረማመደው? በዛ ላይ ሰላምዬ በጣም ሚስኪንና እንዲሁም ደግሞ ሰው የሚያስፈልጋ ሴትዮ ነች። ስለዚህ እሷ ላይ እቃቃ ጨዋታህን ተጫውተ አሁን ደግሞ እትዬን እያሰቃየ ነው እና ይህን ስቃይና መከራ እኔ ቁጭ ብዬ ማየት አልፈልግም በጣም አረመኔና ጨካኝ አባት ነው ያለኸኝ ምን ነው ባላወቅሁህ በቀረህብኝ አለች አረ ተይ ዳጣታይ እያለ ቢለምናትም እንኳ አባዬ ባሁኑ ቆርጫለሁ እመነኝ ገና ሳይህ የመጀመሪያ ቀንና ከዛም አልፎ እኔ ከእናንተ ጋር ስንኖር የእውነትም ፍቅር ያላችሁና ምርጥ ቤተሰብ መስላችሁ ነበር። ነገር ግን በትዬ ላይ እንደዚህ ነገር ካደረግክ በኋላ ዝም ብዬ ሳስበው ያው ጎዳና ሕይወቴና ምንም የማላቃችሁ ቤተሰቦቼ ትሻሉ ነበረ። አሁን ላይ ግን በትክክል ማሰብ እንኳ አልቻልኩም። ልጃችሁ ኤቢ ናታንን ወድጄዋለሁ እያለች በገዛ ስልኬ ስትጀናጀን እና እኔን አስመስላ የእሱንና የኔን ስሜት ማረጋገጥ፣ አንተ ደግሞ እንደዚህ። በቃ እኔ አልፈልግም። ውሃና ውሃ ብቻ ናት እህቴ ልትሆን የምትችለው ወደፊትም። ምክንያቱም እሷ በጣም ሚስኪን እና ሩህሩህ ነች። ስለዚህ እሷ እህቴ እንደሆነች እስከ ዘላለም ትቆያለች። ነገር ግን እኔ በቃኝ፣ እግዚኦ ብላ ጭንቅላቷን ይዛ በድንጋጤ ወጥታ ሄደች። ሰላምዬ እበር ላይ አግኝታት እባክሽ አትሄጂ ዳጣ፣ በዚህ አሁን እኔ እንደዚህ በሆንኩበት ሰዓት እንዴት ትሄጃለሽ ብላ ብትላትም እባክሽ ሰላምዬ፣ እኔ አንዳችሁን ከአንዳችሁ መለየት በፍጹም አልፈልግም እና እዚህ ከተቀመኩ ደግሞ አንቺን ሲያሰቃዩሽ፣ አንቺን በክፉ ዓይን ሲያዩሽ በፍጹም አልፈቅድላቸውም ስለዚህ ሁላችሁንም የማላይበት ማንንም የማልረዳበት ወደዛ ወደነ ሞገስና ወደነ ብሩህ ጋር እሄዳለሁ። በእርግጥ ብሩህ ካሁን ላይ የለም፣ ግን እነ ቅድስትን ቢሆን ጥለው አይጥሉኝም። እህታችሁ አይደለሁ እንዴ? ብላ ሄደች። በቃኝ ሄርኩኝ ብላ ሄደች። ሰላም፣ ሰላም ውድና የተከበራችሁ የህያቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርግ ያመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። አቶ ደረጀና እንዲሁም ወይዘሪት ልበላት ወይዘሮ አረ ወይዘሪት ሰላም ወደ ሐኪም ቤት ሄዱ። እናም ሐኪም ቤት ሲሄዱ እርግዝናው በትክክለኛው መንገድ እንደተቀመጠና ነገር ግን ሰላም እረፍት ማድረግ እንዳለባት ዶክተሮቹ ተናገሩ። አሳሳቢ ሁኔታም ባይሆንም እንኳ እረፍት ማድረግ አለባት፣ ልጅቷ በጣም ተጎድታለች ብለው ሲናገሩ አቶ ደረጀ ወንድ ልጅ ከነቃጭሉ እንዳለው ሲያቅ እጅጉን በደስታ ልቡ በሐሴት ተደበላለቀች እና ይህንን ዜና ቤተሰቡን ሰብስቦ ሲናገር ወይዘሮ ማርታ ጭንቅላቷን ታመመች እባክህ የፍቹን ወረቀት ቶቶሎ አፋጥንልኝ እባክህ ደረጀ እኔ ከዚህ በላይ ካንተ ጋ ለሀያ ሦስት ዓመታት ብዙ ነገር ስላሳለፍኩኝ መጥፎ ነገር መናገር አልፈልግም በላይ ላይ ማቅጠህብኛል ሴትነቴን አዋርደህ ክብሬን ዝቅ አድርግኸዋል። ስለዚህ ለዚህ ነገር አንድና አንድ ልትክሰኝ የምትፈልገው በመፍታት ብቻ ነው ብላ ተናገረችው። አቶ ደረጀ እጅጉን ልቡ ቢሰበርም እንኳ እሺ እፈታሽ አለሁኝ ብሎ ተስማማ። ኤቢና እንዲሁም ውሃ ቆይ፣ ለምንድን ነው ለምንድን ነው ማዬ ተፋተሽ? ይሄን ቤትሽን ድርጅትሽን እኛ አንተተሽ የምትሄጂው እንዴ? ምን ነው ኤቢ፣ እኔ አብረሽኝ አትሄጂም እንዴ? እኔማ በፍፁም ናታንን ትቸው አልሄድም። እማዬ፣ ምን ሆነሽ ነው? እኔ እኮ ናታንን እወደዋለሁ፣ አፈቅረዋለሁ። እባክሽ፣ እወደዋለሁ፣ አፈቅረዋለሁ እያልሽ እኔን እንኳ አታይም። እኔማ እኔ አባትሽን ለዘመናት እወደውና አፈቅረው ነበር። ነገር ግን በላዬ ላይ ተጫውቶ እንዲሁም ደግሞ የቤት አጋዣችን ላይ አብረው አሸሸ ገዳሜ ሲሉ ነበር። ስለዚህ ናታን ቢሆን ናታንም ቢሆን ነገጧት ዳጣን አፍቅሮ አንቺን አልፈልግሽም እንደሚልሽ መቶ ፐርሰንት እርግጠኛ ነኝ፣ እና መሄድ አለብን ብላ ብትለምናትም፣ እማዬ አንቺ እንደፈለግሽ ሆኝበት። አባቴ አንዴ ነው ጥፋት አጥፍቷል። ነገር ግን ገና ለገና አባቴ ጥፋት አጠፋና ናታንም ጥፋት ያጠፋል ብዬ እኔን ይተወኛል ብዬ አልተወውም። በተለይ በተለይ ለዚሽ ዳጣ ለምትባል ልጅ አልተውም። እናም ይችን ዳጣን ከቤት አባረራታለሁ ብላ አሁን ላይ ዳጣ ዳጣን ብቻዋን ለማስቀረት ጥረት እያደረገች ትገኛለች። ዳጣ ዳጣ ናታንን እኔ ምለህ ናታን፣ እባክህ እኔ ኤቢን እንድትጎዳት በፍጹም አልፈልግም። እናም ቢያንስ ምንም ባትወዳትና ባታፈቅራትም እንኳ እሷ ፊት ግን ስለ እኔ መጥፎ የሚሆን ደግም እረ በተለይ የኔን ስም ባታነሳ ይሻልሃል። እንዴ ቆይ ምን እያልሽ ነው? ዳጣ ነገርኩህ፣ እኔ ጭቅጭቅም ሆነ ምንም አልፈልግም። እኔ ሰላም እና ሰላም ብቻ ነው የምፈልገው። ታዲያ እኔ ምን አደረግኩ? አንተማ ያደረከውን ነገር ታውቃለህ። ገና ለገና እኔ መስዬህ በጣም ብዙ ነገር አደረግክ። ማለቴ ያው በፍቅር እንደዛ ስትለኝ ነበር። እኔ ደግሞ ለአንተ ምንም አይነት ስሜት የለኝም። ከዛ ናታን ከመቀመጫው ብድጋልና ወደ ዳጣ ተጠጋና፣ የእውነት አንችለን ስሜት የለሽም? እሺ ከሌላ ሴት ጋር ብጨዋት፣ ብጨፍር፣ ባውራ፣ ብበላ፣ ብዝናና ምንም ችግር የለውም? አልገባኝም። ምን ለማድረግ እየሞከርኩ ነው? ንገሪኛ፣ ስሜትሽን፣ ምን እንደሚሰማሽ ። አይ ምንም አይሰማኝ። ጥሩ፣ እንደዚያ ከሆነ በቃ እኔም ከዚህ በኋላ ስሜቴን እስከ መጨረሻው ድረስ እቀብረዋለሁኝ ብሎ ሄደ። ከዛ ኤቪ ጋር እያንዳንዱ ነገር በጣም ታምርያለሽ፣ ቆንጆነች እንዲሁም መዝናኛ ቦታ እንሄዳለን እያለ ዳጣንን ለማስቀናት ቢሞክር ዳጣ ግን ጭራሽ ጭንቅላቷ ተደፍኗል። ከዛ ከውሃ ጋር ቴሌቪዥን እያዩ የኳስ ቴሌቪዥን በለው በለው በለው እያዩ ከዛ እናታን በጣም ተናድደ፣ ቆይ እናንተን አይደል እንዴ ማወራ ማወራችሁ እንዴ አትሰሙም እንዴ? እንዴ አንተ ያለው ከኤቪ ጋ አይደለህ እንዴ እስም ምን ትሰራለህ? እኔ ውሃ በጣም አጓጊ ኳስ እያየን ነው እንዴ? እና እኔ ከእናንተ ጋር ቁጭ ማለት አልችልም፣ እንደፈለግ ብላ ስትለው ሰላምዬ መጣች። ከዛ ሰላም እዬ ዳጣም እስኪ ያንን የህይወት ታሪክሽን ጨርሽልኝ ብላ ስትል አይ ሰላምዬ፣ ዛሬ ግን አንቺን የአንቺን የህይወት ታሪክ ነው እንድነግርኝ የምፈልገው። ምን አዎ እስከ ዛሬ የኔን የህይወት ታሪክ ቢያንስ ግማሹንም ቢሆን አውቀሻል። ስለዚህ አሁን አንቺ እያንዳንዱ ነገር ትነግርኛለሽ ብላ አለቻት። ሰላምዬ የህይወቱን ታሪክ ዝርዝር አድርጋ ተናገረች። እሷም ደግሞ አንዴት በጣም ትንሽዬ ከተማ ማለቴ የገጠር ከተማ እዛ አካባቢ ነበረ ተወልጄ ያደግኩት። እናም እናትና አባቴ ያን ያህል ሀብታም ስላልነበሩ እኔም ወደ አዲስ አበባ መጥቼ ስራ እየሰራሁ እየተማርኩ፣ በቃ ብቻ ብዙ ነገር አልመቻችልኝ ሲል እሰውን ቤት ገባሁ ወጣሁ። ከዛ በኋላ ግን ናይት ክለብን መስራት ጀመርኩ። እሺ። ከዛ እዛ ስሰራ በማላቀው ጉዳይ ብቻ በጣም ብዙ ከጓደኞቼ ጋር ጠጥቼ ስለነበረ ከሆነ ሰውዬ ጋር ብሬ ያደርኩ ምን? አዎ። ከዛም ጸነስኩኝ እና አክስት ነበረችኝ። እሷም ጋር ሲሄድ እሷም የቤት ሰራተኛ አድርጋ ቁም ስቅሌን ሲታሳየኝ፣ ልጅን መውለጃ የሰዓት ሲደርስ ቤት ተከራይቼ የራሴን ሕይወት እየኖርኩ ነበር። እና እናማ በስተመጨረሻ ያው ልጄ ስትመጣ ሴት ናት እንዴ? እንግዲህ ሴት መሰለችኝ፣ ያው ሴት ናት ብለዋል። ምናልባት እዛ ካልቀየሯት እና በጣም ያጓጓል፣ ይገርማል። የህንድ ፊልም እኮ ነው የሚመስለው። አው እና ልጀኖ ልጄ ሆስፒታል፣ ግን ልጅሽ የለችም ሙታለች አሉኝ። ምን በጣም ያሳዝናል። እና እናማ እኔም ተስፋ ቆርጬ፣ ግን አሁንም ድረስ ልጄ በህይወት እንዳለች ይሰማኛል። የእውነትሽን ነው? አዎ። ታውቂያለሽ አንቺን አንቺን ሳይሽ ልጄን አትዝም ምትለኝ ምን እንደኔ ትመስላለሽ እንዴ እኔን ታክላለኝ። ያው ብቻ እድሜዋ እንዳንቺ ብትሆን ነው። መልኳን ግን መቻ ይቸው ብለሽ ወለድኳት። ዶክተሮቹ ሞታለች የሚል ነገር ሰጡኝ እና፣ አስከሬኗ ምናምን አልሰጡሽም? አይ ህፃን ልጅ ሲሞት እዛው ነው እንጂ ለእኔ አልሰጡኝም በፍጹም። ወይ በጣም ያሳዝናል። አዎ ከዛም በኋላ እነትዬ ቤት መጥቼ እዚህ መኖር ጀመርኩ። እናም ልጄን ለመርሻ ብዬ ኤቤንም ውሃንም ናታንም ያው ናታን ነፍሳቆን ቢመጣም እንኳ ሁሉንም እንደ ልጆቼ ማየትና ጥሩ ሰው መሆን ሞከርኩኝ። በጣም ያሳዝናል። አዎ። እንደምንም ብዬ ከዛ ህይወት ግን በወጣም እንኳ አሁንም ተከትሎኝ መጥቷል። እናም አንድ ቀን የተረገመች ምሽት ከጋሸጋ አገናኘችኝ ከጋሸጋ ወድጀ የሚሆን ሳልወድም ብቻ የተፈጠረው ነገር ተፈጥሯል እኔ ምንም ነገር አልፈልግም ዳጣ ይህም ቤተሰብ መረበሽ አልፈልግም ምክንያቱም እትዬም በጣም ጥሩ ሴት ነች እንዲሁም ጋሸም እንደዛው ልጆቹም ከኤቢ በስተቀር ውሃም ውሃ ናት አንቺም አንቺ ነሽ ናታንም ናታን ነው ነገር ግን አሁን በእኔ ምክንያት ቤቱ እየታመሰ መሆኑን እያየሁኝ መኖርና መቋቋም አቅቶኛል፣ እና ቤት ተከራይቼ ለመውጣት አስቤያለሁ። ምን ሰላምዬ ግን እንደዚህ ሁነሽ ማለቴ አሁን እኮ ሆድሽ ገፍቷል። አውቃለሁ በአሁኑ ግን የሰራሁትም ገንዘብ ስላለኝ ምንም ነገር አይቸግረኝም። ልጀን ደግሞ የሞተችው ልጄ መካሻ ስለሆነ በደንብ አድርጌ አሳድጋታለሁ። እና ይህንን ነገር በሰላማዊ መንገድ እንዲፈታ ጾለት አድርግልኝ ብላ አለቻት። ዳጣዬም በጣም እየገረማት እና በጣም ልቧ ተሰብሮ እሺ ግን ይህንን ሁሉ ያሳለፍሻት፣ መስሊም ልክ ነሽ። ሁሉም በሆዴ ስለሆነ ምንም ነገር ተናግሬም አላቅም። ዳጣዬ ይህንን ላንችና ላንቹ ብቻ ነው የተናገርኩት ብላ ስትል፣ ግን ሁሉን ነገር ስላዋየሽኝ በጣም አመሰግናለሁ አለቻት። ምንም አይደል፣ ውድህ፣ እያ ቤቴ፣ ቤተሰቦቼ። ሰላምዬ የእውነት ከአቶ ደረጀ ነው ያረገዘችው ወይስ ደግሞ ከውጭ ነው? እና ላይክ፣ ሼር፣ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ይሆኑ በቀጣይ ቪዲዮ እስከምንገናኝ ቻው።